አሰላሙ አሌይኩም ወረህመቱላሂ ወበረካቱም ድና የተከበራችሁ የቻናላይ ተከታታይ ቤተሰቦች ውድ ሀገሬ ልጆች ወያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍ ይበለለኝ። ሙስሊም ክርስቲያን ወገኖችን ሰላም፣ ለሀገራችን ሰላም፣ ለህዝባችን ይሆንላለሆን። ውዶች ይህ እንግዲህ አንዳንዴ ሱብሃነላህ የሰው ልጅ ብቻ አዱንያ ትጠገብም። ወላሂ ገበያ ላይ ስትወጡ ትክክለኛውን መገበያየት እያለ ሰውን ማጭበርበር ማስለቀስ፣ ምን ሉት አለ። አሁን ይሄ ልጅ ማለት ነው፣ ይሄ ሰውዬ ብር ዘረዝራለሁ እያለት ከውጭ የመጡ ሰዎች ብር ይዘረዝሩ የለም፣ ዶላርም ሆነ ሪያልም ድራሃምም አይ አገር ስንገበያው ሁላችንም የሰው አገር ብርን ይዘን የምንገባ ሀገራችንን የምንገበያይበት በውጭ ላይ የሚዘረዝሩ አለው፣ ባንክ ቤት ትክክለኛው ህግ የሚያውቀው በባንክ ቤት የሚዘረዝሩም ያው አልሐምዱሊላ ባንክ ቤት ህግ ያወቀው ነው። ምንም ነገር የምንሸዋወደ የለም። ግን በውጭ ላይ ትንሽ ያው አለው እየተባለ ትርፍ ነገር ደግሞ እነዚህ አጭበርባሪዎች ቀማኞች ማለት ነው፣ ቀማኞች አጭበርባሪዎች ከላይ መቶ ብር እንደዛ ምናምን ያደርጉና ከውስጡ አምስት አምስት ብር፣ ይህን ሁሉ ብር አምስት አምስት ብር አሽገው ተውስጡ ማለት ነው ይህን ያህል ብር ብለው አሽገው እውነተኛ ብር የተወሰነ ብር ከላይ እያደረጉ መቶ ብር ምናምን ተለይ እያደረጉ በውስጡ ያለው እንግዲህ አምስት ብር እንደዛ ነው የሚሞሉት ማለት ነው። እንግዲህ የኪሳራ ኪሳራ ወላሂል አዚም ሌባ አንድ ጊዜ ቢያመልጠው አንድ ጊዜ አላህ ይሸፍናችኋል። በነገራችን ላይ ስንትን ሰው አስለቅሳችኋል? ስንትን ቤተሰብ አራቁታችኋል? እንደዚህ እጅ ጣላችሁ። ቀን ግን አላህ ስብሃነ ወታላ የስራችሁን የእጃችሁን ነው የምታገኙት። የሰው ሀቄትም አይደርስም። በዚች ምድር ላይ አጭብርብራችሁ አጭብርብራችሁ ምን ታደርጉታላችሁ እስኪ? ሀቃችሁን ስሩ። ሀቅ የሰራ ሰው የራሱ ነው የራሱ የራሱ ነው። አሁን ይሄ ልጅ እየተቀጠቀጠ ነው ያለው ነው

እንግዲህ እጅ ላይ ሲጥሉት በፈጠርህ እያለ ደግሞ ይለምናል ማለት ነው። በፈጠርህ ተወኝ፣ በፈጠርህ ተወኝ። እንደ ፈጣሪን ብትፈራማ ሰውን አታጭበረብርም ነበር። ፈጣሪውን የሚፈራ ሰው ሀቅ ነው የሚሰራው። ሀቅን ሀቅን፣ ሀላሉን ሰርቶ የሰው ልጅ ላቡ ጠብ አድርጎ በውጭ ሀገር፣ የሚሰሩ እህት ወንድሞች ልፋቱንና የበረሃውን ማቃጠል፣ ስንትን ውጣውረዱን እኛንን የምናውቀው በስደት ያለ ነው። ወንድሞቻችን በበረሃ እየተቃጠሉ ማንኛውም ሾፌርም ሆነ ማንኛውም ስራ የሚሰሩት ደስተኛ ሆነው አይደለም ነገር ለማሳለፍ አንገታቸውን ደፍተው ደግሞ አገራችን የኑሮ ውድነት አለ ብዙ ብዙ ነገር አለ ግን ወገን በወገን ላይ መጨከኑ አረመኔነቱ ይሄ ዋጋ ያስከፍላችኋል ዛሬ ብትስቁ ብትበሉ አጭብርብራችሁ ውይ ዛሬ ሰራንለት አገኘን ቀናን እኮ ባኬ የራሱ ጉዳይ ብላችሁ ራሳችሁ የምትበሉት እሳት ነው የምትበሉት እሳት የሆዳችሁ ውስጥ እሳት ነው የሚሆንባችሁ ደግሞ አንድ ቀን እንደዚህ ሰው እጅ ላይ አላህ ያጋለጣችሁ ቀን እንደዚህ እንደ ባብ እየቀጠቀጡት ነው። ወላ እንደ ባብ እየቀጠቀጡት ነው ይገባዋል። እንደዚህ አይነት ይህን ይመስል ሰውነት ይዞ ሙሉ አካል ይዞ አልሐምዱሊላ ጤናማ ሆኖ ለምን አንድ ብር ትርፍ አያገኝም? ሀላሉ ላቡን ጠብ አርጎ ለምን ሰው ልጅ አይሰራም። በቃ ባየ መንገድ ሰውን ለማጭበርበር ሰውን ለማስለቀስ ንጹህ ብር የመጣ ላቡን ጠብ አድርጎ በስደት ላይ ያፈሰሰት እንባው፣ ወላሂ እሳት ነው የምትበሉት። እሳት እሳት ነው ማለት ነው። እሳት ነው የሚሆንባችሁ የሀቅ ገንዘብ የሀላል ገንዘብ፣ የትም አጠፋም። አሁን ዛሬ ይሄ ላይ ተይዟል። አብረው የሚሰሩትን ጉሮቦቹን ሁሉን ያጋልጣል። እየቀጠቀጡት ነው። አውጣ እያሉት ነው። ገባችሁ አይደለም? እና ለትንሽ ቀን ልትጠቀሙ ትችላላችሁ። ሌባ በነገራችን ላይ ሌብነት፣ ስርቆት ወይም የተለያዩ ነገር መስራት አንዴ፣ ሁለቴ፣ ሶስቴ ሊሸፍናቸው ይችላል። እስኪ ወደ ፈጣሪያቸው ይመለሱ እንደሆን፣ ተውበት አድርገው ይመለሱ እንደሆን፣ ይጸጸቱ እንደሆን የሰው ሀቅ። በነገራችን ላይ ሰይጣን ወደ መጥፎ ነው የሚመራ የሰው ልጅ ፈጣሪውን ታላስታወሰ ሙስሊሙም በቃ ወደ ፈጣሪው በምሰግደው በዱዓ በሚያደርገው አላህን ታልፈራ የሰይጣን መጫወቻ ነው። ክርስቲያንም እንደዚሁ፣ ማንኛውም እምነት ተከታይ ፈጣሪ አለን ብለው የሚያምኑ ፈጣሪ መቼም ይህንን ነገር አድርጉ የሰውን ሀቅ ብሉ ሰውን አስለቅሱ፣ የሰውን እንደውም ሰደቃ ስጡ፣ ከይነ ነገር ተናገሩ፣ አግዙ፣ ካላችሁ አካፍሉ ነው የሚለው አላህ አደል? እንደ ከሌላችሁ ደግሞ ጥሩ ንግግር የራሳችሁን ሀላላችሁን ይዛችሁ መኖር ይች አጭር ጊዜ ናት እኮ በማንኛው በአቋራጭ ነገር ለመክበር ሰውን እያስለቀሱ እስኪ አስቡት። እና እህቶቼ ተጠንቀቁ፣ ተጠንቀቁ። አገር ላይ የምትገቡ ማለት ነው። አገር ላይ የምትገቡ እህቶቼ ተማንኛውም አለም ላይ በተለይ መዳም ቅመሞች እንዳትሸወዱ፣ እንዳትሸወዱ፣ እንዳትሸወዱ። እንደዚህ ሰብስበው አሽገው አስለን ደግሞ ሲቀይሩላቸው ሲያቀብሏቸው ሀታ መንገድ ላይ ስትቀባበሉ ተደብቀው ስለሚሰሩት በቃ ይሄን ነገር ጥድፍ ጥድፍ አድርገው በቃ ልም ነው የሚሉት ማለት ነው። ስለዚህ እንደዚህ አምስት አምስት ብር በውስጡ አጭቀው የተቀረውን ኪሳራ ውስጥ ነው የሚያደርጓቸው ተለይ የተወሰነ ብር ያደርጋሉ መሀል ያለው አምስት አምስት ብር ነው የሚያሽጉት ማለት ነው እንደው በሚታወቅ ሰው እንደዚህ ሰው በሰው ደንበኛ እንደዚ ፈጣሪውን የሚፈራ አለበለዛ እዛው በትክክለኛው ባንክ ቤታችሁ ሂዳችሁ ምንም አይደለም ቢዘረዘር እዛ ይሻላል ወላሂ ነው የምላቸው እና ውድ ሀገሬ ልጆች በያለንበት አለም ዳርቻ አላህ ይጠብቀን፣ ሀቅን ሰርተን የምንኖር አላህ ያድርገን። ከመጥፎ ነገር ይጠብቀን። ለሀቅ የምንኖር ያርገን። እውነት ሀቅን የሚሰራ ሰው መቼም ቢሆን አይወርቅም ይመስላችኋል፣ እንጂ እንደው ሰውን እያስለቀሱ ተምናግበሰብስ ተምንሰበስብ የራሳችንን ላባችንን ጠባ አርገን ክለላችንን የያዝናን ነገር ለአዱኒያም ለአኬራም ጠቃሚ ናት። እመኑኝ ይቻ አዱንያ። ምንም አትጠቅመንም። ወላሂ እኔ አንዳንድ ቀን ታስበው ራሴን አዳምጣለሁ ቁጭ ብዬ። ሰው እርስ በርሱ የኔ ነው የኔ ነው የኔ ነው ይላል። ነገ እኮ ሞታለን። የወለድናቸውን ልጆቻችን እንኳ እንደዛ እኔ እናቴ አለች እናቴ አላሂ ረሃማት ጀነት ይበላት። ታትበላ ብልታን ሳትለብስ አልብሳን እንቅልፍ ተኝተን እንነሳ። አይመስላትም ስታዳምጠን የነበረችው ምትወደን እናታችን ዛሬ የለችም። እኛም ነገ እንደዛው ነን። እሷ የደረሰችበትን እኛም እንደርሳለን። አዱኒያ ስራችን ብቻ ነው ለእኛ የሚጠቅመን እንጂ ማንም ለሰው ልጅ የሚሆነው ነገር የለም። እና ሀቅን እንስራ። ላይክ ሸር አድርጉት። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ